የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ዶክተር ገብረ ጽዮን ገብረ ሚካኤል ደናቁርት ሲሉ ተናገሩ። ህዝባዊ ወያኔ ሐርነት ትግራይ የደቡብ ትግራይ ዞን አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ገብረ ጽዮን ገብረ ሚካኤል ተናገሩ። ከዚሁም ጋር ተያይዞ ህዝባዊ ወያኔ ሐርነት ትግራይ ህጋዊ የሰውነትና የፕሪቶሪያ ስምምነት በተመለከተ ግልጽ አቋሜን ወቁልኝ ሲል ባለሶስት ገጽ አቋም መግለጫ ወጣ። የኢትዮጵያ ፌዴራል ፖሊስ የባህር ፖሊስ አደራጀው ሲል አሳወቀ። ክልል ጊዜያዊ አስተዳደር አላማው ያልታወቀ ከማንኛውም የውጭ ኃይል ጋ የሚደረግ ግንኙነት ተቀባይነት የለውም ሲል አበባ ከተማ በመብራት ጉዳይና እንዲሁም በህዝብ ትራንስፖርት ላይ አዲስ መለዮና ህግ ደንብ አወጣ። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረቱን አረስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እንዲህ ሲሉ ተናገሩ። ዶክተር ገብረጽዮን ገብረ ሚካኤል ደናቁርትን ሲሉ ተናገሩ። ዶክተር ገብረጽዮን ገብረ ሚካኤል ትናንት ስለ ምዕራባዊ ትግራይ የሰጡት መግለጫን ተከትሎ አቶ ጌታቸው ረዳ በይፋ ገጻቸው ላይ ምዕራብ ትግራይን ነፃ ለማውጣት ሰው ቆርጧል የሚሉ ደናቁርቶች አሁን ደቡብ ትግራይን ነፃ ለማውጣትን ዘምታለን እያሉ መጮህ ጀምረዋል ሲሉም አብራርተዋል። ዘመቻቸው ሁሉ ትግራይን ህዝብ ጥቅምና ሕልውና የሚጻረር ነው፣ በኋላ ቀርነት ቡድን ውስጥ ላለመጠመድ የምንችለውን ሁሉ እናደርጋለን በማለታቸው ተቃውሟቸውን ገልጸዋል። ህዝባዊ ወያኔ ሐርነት ትግራይ የደቡብ ትግራይ ዞን አስተዳደር በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ገብረጽዮን ገብረ ሚካኤል ሲናገሩ ተሰምተዋል። የትግራይ ኃይሎች ባለፈው አንድ ዓመታት ውስጥ ራያ ወረዳ መግባታቸውን ተከትሎ ህዝባዊ ወያኔ ሐርነት የአማራ ክልል መንግስት በህገወጥ መንገድ ያቋቋሙ ነው የሚለው ጊዜ አስተዳደር በአዲስ መዋቅር እንዲተካካ አይዘነጋም። የአማራ ክልል መንግስት ይገባኛል የሚያነስባቸው ራያና ወልቃይት በፕሪቶሪያ ግጭት ማቆም ስምምነት መሰረት ፖለቲካዊ ንግግር ይፈታሉ የተባለ አወዛጋቢ አካባቢ ናቸው። በዶክተር ገብረጽዮን የሚመራው የህወሓት ክንፍ ላለፉት ጥቂት ወራት የቀድሞው የትግራይ ክልል ፕሬዝዳንት አስተዳደር የነበሩት አቶ ጌታቸው ረዳ ያዋቀራቸውን በርካታ የበታች አስተዳደር መዋቅሮች በኃይል መቆጣጠሩ ይታወሳል። የያኔ ሐርነት ትግራይ ህጋዊ ሰውነትና የፕሪቶሪያ ስምነት በተመለከተ ግልጽ አቋም የንወቁልኝ ሲል ባለሦስት ገጽ የአቋም መግለጫ ወጣ። በመግለጫው ላይ የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ ብሔራዊ ምርጫ ቦርድ እኔ ያልኳቸውን ብቻ ስሙ፣ ጉባኤ እንደገና አካሂዱ፣ ካልሆነ ሰርዛቸዋለሁ የሚለው ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም ሲል አብራርቷል። ለሁሉም ግልጽ መሆን ያለበት ጉዳይ ህዝባዊ ወያኔ ሐርነት ትግራይ ህወሓት በምርጫ ቦርድ ህጋዊና ስርዓት ተከትሎ መንቀሳቀስ ግዴታው እንደሆነ ያውቃል ያምናልም። ሆኖም ግን ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ዓ ም ተሰርዞ ከተባለበት ቀን ጀምሮ ይህንን መግለጫ እስከወጣበት ድረስ እንደተሰረዘ ነው ያለው። ምናልባት የኢትዮጵያ ብሔራዊ ምርጫ ቦርድ ድርጅታችንን ህወሓት በወቅቱ ያልጠበቀ በነሐሴ 3 2016 ዓ ም ሰጥቻችኋለሁ ያለው ሰር ሰርቲፊኬት ተሰርዘዋለሁ እያለ ከሆነ ይችላል ካልሆነ ነባር ህጋዊና ህወሓት የእውቅና ሰርቲፊኬት ሳይመለስ እሰርዛችኋለሁ ማለት ትርጉም አልባ ነው ብሏል። በመሆኑም ምርጫ ቦርድ ሊያስተዳድረው የሚችለው በጠየቅ ነውና መብታችን የሆነውን እውቅናችሁ ሲሰጥ ብቻ ነው ብሏል። ፓርቲው በመግለጫው ሲያጠቃልልም ለድርጅታችን ህወሓት እውቅና ነፍጎ ነባራዊ ህጋዊ የእውቅና ሰርቲፊኬት አለመስጠቱን በዋነኝነት የኢትዮጵያ ፌዴራል ዲሞክራሲ መንግስት ሊያጤነው ይገባል። እንዲሁም የፕሪቶሪያው ስምነት እንዲሳካ ጥረት እያደረግን ያለው የዓለም አቀፍ ማህበረሰብ፣ የአፍሪካ ህብረት ሀርና ኢጋር ጉዳዩን በአንክሮ ተመልክተው የድርጅታችን ህዝባዊ ወያኔ ሀርነት ትግራይ ነባርና ህጋዊ እውቅና ሰርቲፊኬት እንዲመልስ ፖለቲካዊ ሆነ ህጋዊ ሞራላዊ ግዴታና ኃላፊነታቸውን እንድትወጡ ጥሪ ስናቀርብ የድርጅታቸውን ህወሀትና ሰላም ወዳዱን የትግራይ ህዝብ ከዛሬም ነገም ሆነ የፕሪቶሪያው የተኩስ አቁም ስምነት መሰረታዊና አበይ ጉዳዮች ተግባራዊ እንደሆኑ በእምነት እንደሚንቀሳቀስ በዚሁ አጋጣሚ ደግመን እናረጋግጣለን ሲል በመግለጫው ላይ አብራርተዋል። በዚህም ጉዳይ የኢትዮጵያ ምር ቦርድ ና የኢትዮጵያ ፌዴራል ዲሞክራሲ መንግስት ስለሰጠው ማብራሪያ የለም። የኢትዮጵያ ፌዴራል ፖሊስ የባህር ፖሊስ አደራጅቻለሁ አለ። የህዳሴው ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የህዳሴው ግድብ የሚይዘው የውሃ መጠን 74 ቢሊየን ኪዩብ ሜትር ሲሆን የሚሸፍነው ቦታ ስፋት ደግሞ 1600 ስኩዌር ኪሎ ሜትር መሆኑ ይታወቃል። ይህንን ረጅምና ስፋት ያለው ሰው ሰራሽ ሐይቅ ለመጠበቅና በአካባቢው ሊፈጸም የሚችል ወንጀሎች አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝቷል ሲል የፌዴራል ፖሊስ የኢንስፔክሽን እና ስታንዳርድ መምሪያ ኃላፊ ኮማንደር ስከዳር ብርሃኑ በመግለጻቸውን ያመለክታል። መነሻነትም የባህር ፖሊስ ወይም ኮንስታንት ፖሊስ ጋር መቋቋምን ገልጸው ያለው ዘገባው የባህር ውንብድና መከላከል የሚችል ኃይል ከትጥቅ ጋር ማደራጀት ስራ እየተሰራ መሆኑን ተናግረዋል። ኮንስታንትል ፖርስ ጋርድ ወይም የባህር ፖሊስ ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑን ገልጸው በቀጣይ ከመንግስት የሚሰጠውን ተልዕኮ መሰረት ስራውን በብቃት እንዲወጣ ተናግረዋል። ባለፉት ዓመታት 2016 ዓ ም የፌደራል ፖሊስ ለህዳሴው ግድብ እና ሌሎች ሀገራቱ ሀይቆች ጥበቃ የሚውል ጀልባዎች ላሰራ ነው ሲል ማስታወቁ ዘገባዎች ይታወሳል። ጀልባዎቹ የሚሰራቸው መከላከያ ኢንዱስትሪያል ኢንጂነሪንግ ኮርፖሬሽን መሆኑ በወቅቱ ተጠቁሞ ነበር። የትግራይ ክልል ጊዜያዊ አስተዳደር አላማው ያልጠበቀ ከማንኛውም የውጭ ኃይል ጋር ሊደረግ የሚችል ግንኙነት ተቀባይነት የለውም አለ። ከማንኛውም የውጭ ኃይል የሚደረግ አላማውና ስትራቴጂክ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገልጸዋል። ይህ መሰል ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲል ጊዜያዊ አስተዳደሩ አቋሙን አስታውቋል። ሆኖም አላማውና ስትራቴጂክ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደለ ለው ሲል ጊዜ አስተዳደሩ ገልጸዋል። ጊዜ አስተዳደሩ ከውጭ ኃይሎች ጋር ስለተደረገ ግንኙነት ማን እንደተፈጸመ፣ ከማን ጋር ግንኙነት እንደተደረገ በግልጽ ያስቀመጠው ነገር የለም። የአዲስ አበባ አስተዳደር የውጭና የውስጥ መብራት ያላበራ ነዋሪ እቀጣለው ሲል ተናገረ። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ መብራት የሚመስል ምልክት ካላስቀመጡ እስከ 10 ሺ ብር የሚያደርስ እቀጣ ሊያስቀጣቸው የሚችል ደንብ በከተማ አስተዳደር ተግባራዊ መደረግ ተጀምረዋል። በመንገድ ዳር የሚገኘው ማንኛውም አገልግሎት ሰጪ ተቋማት የንግድ መደንበሮች፣ እንዲሁም መኖሪያ ቤቶች በህንፃው የፊተኛው ገጽ መብራት ላይ ወይም ፋስድ ላይት መብራት የማስገባት ግዴታ ተጥሎባቸዋል። የህዝብ ትራንስፖርት ተሽከርካሪዎች ወጥ ቀለም ሊቀቡ ነው። መንግስት በአዲስ አበባና በሌሎች ከተሞች የህዝብ ትራንስፖርት ተሽከርካሪዎች እንደ አገልግሎታቸው አይነት ወጥ ቀለም መለያ ኮድ እንዲኖራቸው እቅድ መያዙ ተሰምተዋል። የተሽከርካሪዎች ቀለም መለያ ኮድ ከከተማ ከተማ የተለያየ ይሆናል ተብሏል። የህዝብ ትራንስፖርት አገልግሎት ሰጪ ተቋማት ሹፌሮች ወይንም ደንብ ልብስ እንዲለብሱ በማድረግ እቅድ እንደተያዘም ተነግሯል። የትራንስፖርት ሚኒስተር አለሙ ስሜ ያረጁ ተሽከርካሪዎች ለህዝብ ትራንስፖርት አገልግሎት ውጭ ለማድረግ እንደተወሰነ ሰሞኑን በአንድ ስብሰባ ላይ መናገራቸው መዘገቡ ይታወሳል። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ተኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተገለጸ። የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ተብሏል። በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎቻቸው የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤት መኖራቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሮስ መንግስቱ ገልጸዋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹ ኃላፊዋ ባለፉት ጸጥታ ችግር ምክንያት የዘንድሮ ዩኒቨርሲቲ መግቢያ ፈተና የሚያስፈትኑት ትምህርት ቤቶች 470 ብቻ ናቸው ተብሏል። አክለው ሰላም ባለባቸው አካባቢዎች የሚገኙ ትምህርት ቤቶች የሚገኙ 99800 ተማሪ ፈተናውን ለመውሰድ ተመዝግበዋል ሲል ገልጸዋል። አንድ በሰሜን ጎጃም ዞን የሚገኝ 12ኛ ክፍል ተማሪ በበኩሉ በክልል ሰላም እስኪመጣ አማራጭ ያለውን ስራ እየሰራ እንደሚገኝ ተናግረዋል።